አሊያ ዛሬ ለመጀመሪያ ጊዜ ጂያንን አቅፈዋለች። ጂያን ለእሷ እያረገላት ያለውን ነገር በፈገግታ ብቻ ማለፍ አልፈለገችም። በተደጋጋሚ እንደምታመሰግነው እየነገረችው ነው። ነገር ግን ዛሬ ደፈር ብላም ሄዳ አቅፋው፣ እሱ ግን ድጋሚ ሊያቅፋት ብሎ እየፈራ ነበረ። በአንድ በኩል የአሊያ እናት ፍክሪዬ አሊያና ጂያን ከመቼውም ጊዜ በላይ እየተቀራረቡ እንዳለና እየተግባቡ መሆናቸውን ታውቃለች። ነገር ግን ሚኔ እዚህ ጋር ስላረገዘችው ልጃዋ ሁሉንም ነገር ደብቃለች። ልጇን ብቻ ሰውን እየደበቀችው ኦርንም ጨምሮ ነው። ኡር እሷ ቤት ውስጥ ተደብቀዋል። በአንድ በኩል በሆስፒታላቸው መኪና እንደምታስመልጠው ቃል ገብታለታለች። አሁን ልታስመልጠው በቦታው መጡ። መኪና ውስጥ ሊገባ ነበረ። ወደ አንድ መጋዘን መጥተዋል። ከመኪናው ወርዶ ወደ ትልቁ ጭነት መኪና ሊገባ ሲል ድንገት እነ ደሚር መጡ። ደሚር ኡርን እያያዘው ነበረ። ሚኔና ደሚር ተፋጠጡ። ደሚር ምን እያረክን ያለው በምናወክ በምናወክ ሲጀመር ትለዋለች። ከዛ እሱ ይህ ሆስፒታል እኮ ሲጀመር ከወየኔ ነበረ እንዴ ላላቅ እችላለሁ። ምን እያልሽ ነው ያለሸው እና እውር ልታስመልጩ ነበረ። አልቦሮች እንዳለ እውርን ይፈልጉታል። የእውነት ብልሴት ነሽ። በመጨረሻም ግን ያስኮሽ አይ ብቻ ግን ይኸውልሽ ይሄ ነገር አንቺን አይገባሽም። የምሬን ነው የምልሽ። ጂያን ምናልባት ካወቀ የምር ይከፋዋል፣ ይደብረዋል። ብቻ እንደ ጠላቱ ነው የሚያሽ እደናሁኝ ወይዘሪት ሚኔ ብሏት መኪና ውስጥ ገባ። ሚኔ ተናዳ እያየችሁ ነው። ሚኔ ዛሬ ቀኗ ተበላሽተዋል። እሰራላችኋለሁ፣ ታሳፍራላችሁ፣ ታሳፍራላችሁ ብላ የጮች መኪና ውስጥ እየገባች ነው። አሊያና ጂያን ከሳታቶች በኋላ ወደ ቤት እየመጡ ናቸው። ህፃኑን ጂያን ይዘውት አብረው በዓል እየከበሩ ነበረ። ሰዳከት እጇን አጣምራ ቆማ ስጠብቃቸው ነበረ። ከዛ በኋላ እነ አሊያ ከመኪና እየወረዱ ፍቅርዬን ብትሆን ከመኪና ወረደች። ወደፊት አሊያ እንዲሁም ጃን ህፃኑን በግራና በቀኝ እጁን ይዘውት እየመጡ እሺ ጃን፣ እንዴት ነበር ታዲያ ብላ እየጠየቀች ዞር ስትል ፍቅርዬን አይቻት፣ እቺ ሴት ምን ልታደርግ ነው? ከእናንተ ጋር ሄደችው ምን ታደረጋለች? የሚነግረኝ ሰው አለ? ምን ታደረጋለች እች ሴት በማለት ስትቆጣ አለ ደንገጠትልና ፓኪዜ፣ እድህን ይዘን ወደ ክፍሉ ይዘሹ ይጄ ስትል ነበረ። ከዛ በኋላ በአንድ በኩል ጃን እማዬ መኖሽ፣ ብሎ እናቱን ይጠይቃል። ምንድን ነው ቆይ ጃን፣ ምንድን ነው አንተ በጊዜ እኔን መቃብር ቦታ ልሸኘኝ ነው የምታስበው? ምንድን ነው? በቁሜ ልሞት እንዴ? ስትል እማዬ ምንድን ነው ምን ተፈጠረ ብሎ ጠየቀች። ሴት ለምንድን ነው ወደ ክብረ ባሉ ይዛት የርከው አሁንም ቢሆን መዋረድ አይሰለችም እንዴ? አይበቃም እንዴ አንተ ብላ ጠየቀች። ፍክርዬ ግራ ገብቷት ትያየች ነበር። እባክሽ ፍክርዬ ወደ ክፍልሽ ሂጂ ይላል። ጃንባን በኩል አትሄድም፣ አትሄድም ልክልኳን ስነግራት ቆማት ደምጣለች ትላለች። አለ እናቷን ግቢ እያለች አን ነው ከዛ በኋላ ቀጥታ ፍክርዬ ወደ ክፍሏ ልገባ ነው እማዬውልሽ እች ሴት ታማለች። የቀራ ትንሽ ጊዜ ነው። በቀራ ትንሽ ጊዜ ደስተኛ መሆን አለባት ምን ችግር አለ? ከልጅ ልጇ ጋብራ ብትጫወት ምንድን ነው ችግሩ? አላት። እኔም ከልጅ ልጅ ጋ ጥሩ ጊዜ ማሳለፍ ፈልጋለሁ። ምን እኔም መታመም አለብኝ እንዴ? እኔም በሞትና በሕይወት ጫፍ ላይ መቆም አለብኝ እንዴ? ምን እያልክን ያለው ስትል ካያ ይስቃል። ከዛ በኋላ በአንድ በኩል ጃን እሺ እማዬ ምን ይፈጠር ነው የምትዩ ይላታል። ሲጀመር እች ሴት ይውለ ከእናንተ ጋር እንደዚህ መሆን አትችለም። ናሬ ሰምቼልሻለሁ፣ ጉድሽን ከዛ ልጅ ጋውንም ትገናኛለሽ። አረለ ሰው አንቺ ቆ የሚነግርሽን ነገር አሰቢም። አረለ ታያታለሽ። ቆይ ጠብቂ ጠብቂ፣ ሁላችሁም ታሳፍራላችሁ። አታፍሩም እንዴ? ትላለች። ከዛ ጃን እማዬ ይውልሽ እኛ ኮ ምንም ያደረ ነገር እኮ የለም ገና መጣን እረፍት እንኳን ሳናገኝ በጥያቄ ታጣድፊናለሽ አለሽ ሄውልሽ ሁላችንን ሰደብሽን እሺ ማን የቀረሽ ቆይ ሙዛፈር ነው የቀረሽ ናናና ሙዛፈር ናስኪ ናና ትስደብህ እያለ ጠራው ከዛ ሰዳከት ተናዳ ታየዋለች ጃን ከናቱ ጋር እንዲህ እየተከራከረ ሚኔ ስደውልለን ነበረ ሚኔ እየደወለችለት ጃን ስልኩን ሲያይ ተናደደ ስልኩን እያጠፋ ኪሱስ ከተተው ማን የደወለለ ብላ ሰዳከት ጠይቋለች አሊያን ብትሆን ተናዳ ያየች ነበረ በላ ስልኩን አንሰው ለምን አታነሰውም ስትል ነበረ ጃን አላነሰው

አላነሳውም። በቃ መስማት ያለብኝ ነገር ካለ ራሴ ደውዬ እሰማለሁ፣ ምንም ችግር የለም እያላን ነው። ከዛ መልሶ ተደወልለት አሊያ እንደገና እየተረበሸች ነው ሚኔ ናት ብላ ጠይቀችው። ከዛ ወዲያው ጃን ስልኩን አነሳው። ሄሎ ሚኔ ለምሮም እደውይልኝ ድጋሚ እንዳደውልኝ አላልኩም እንዴ እያለ ሲቆጣ፣ ጃን አትቆጣ፣ ይኸውልህ እኔ ላይ መጮ አችልም። እሺ መጀመሪያ ስማኝ፣ ምለን ነገር በደንብ ስማ። ይኸውልህ ደሚር ማለት ነው እሁር አግቶታል አለችው። አንቺ ሲጀመር በመናወቅሽ ብሎ ጠየቃት። ጥያቄውን ወደኋላ በኋላ ጠይቀኛለ፣ አሁን እኔ እየተከተልኳቸው ነው። ቦታውን ልክላለሁ። እሺ አሁኑ መምጣት አለባለችው አንቺ ነሽ ሰላት እየተከተልኳቸው ነው እነግራለሁ። ቦታውን ቴክስት አድርግልሃለሁ ብላ ወዲያው ስልኩ ተዘጋ። ከዛ በአንድ በኩል ሰዳከት ጃን ጃን ውር ተያዘ ተያዘ ደሚር በምናወቀ ኧረ እንደገና ደሞ ሌላ ችግር ሊመጣ ነው ሬውን ነገር መደረግ አለበት ትላለች ሰዳከት። ጃን በአንድ በኩል እሄዳለሁ እያለ ነው ወደ መኪናው ሊገባ ሲል አሊያ ልከተል ስትል አይሆንም አይሆንም፣ እናንተ ወደ ቤት ግቡ በቃ እኛ እንሂድ ብሎ መኪና ውስጥ ገባ። ከዛ አሊያ አዲስ ነገር ካለ ደውልልኝ እሺ ትላለች ተጨንቃ ሰዳከት። እነ ጃንን እየሄዱ ምን አለበት ፈጣሪ ደና ነገር አሰማኝ፣ ወይ ፈጣሪ ደና ነገር አሰማኝ። ጃን ጥሩ ነገር ነገር ይዛልኝ እንድትመጣ ፈልጋለሁ። እሺ እያሸንበር እማዬ፣ በቃ ታረጋጊ ግፊትሽ እኮ የጨምረ ለባከች ብላ ናሬ እየጠየቀች አነው በሌላ በኩል ደሜር ኦረን ካሲያዘው በኋላ በቀጥታ ወደ አንድ ቦታ ይዞት መጣ። ወደ አንድ የፈራረሰ ቤት ውስጥ እየገቡ ናቸው። በሉ በሉ እዚ ጋ ንበርከካን በርከኩት ይላል። ርን እያን በረከኩት። ሚኔ በርቀት ስታይ ነበረም የሚያደርጉትን ነገር በሙሉ ትከታተላለች። ደሜር ወደ ተንበረከከው ኡር እየተጠጋ እሺ ኡር ቆይ ለምንድ ነው አልቦሮች የሚከታተሉ ለምንድ ነው እንደዚህ የሚፈልጉ እያለው ነበረ። ሚኔ ተጨነቀች። ወደ ጂያን ደወለች። ጂያን ቶሎ በል ቶሎ በል ፍጠን መፍጠን አለብህ አለችው። እየመጣን ነው እየመጣ ነው ብሎ ስልኩን ዘጋው ቶሎ በሎ ቶሎ በሎ እንድረስ እንድረስ እያለ ሙዛፈርን በደንብ መኪናውን እንዲያሽከረክር እየጠየቀ ነበረ ሚኔ ተደብቃ ትከታተላለች እሺ ር አንተ ዶክተር ነህ አንተን ከአልቦሮች ጋር ምን የሚያገናኝ ነገር አለ ምንድነው ከእነሱ ጋር እንደዚህ ያጣላ እሺ ጥሩ አሁን ይኸውልህ ምን እንደምታቅ ትነግረኛለህ ማለት ነው እሺ ምንድነው ጅን ከአንተ የሚፈልገው ለምድሮ አልቦሮች አንተን የሚፈልጉህ ለምድሮ የሚያሳዱ ምንድነው ንገረኝ አለው ር ዝምታው ቀጠለ ር ለመናገር እያንገራገረ ነበረ አይ አባክ ጊዜን አታቃጥልብኝ ከመናገር እኮ አይቀርም ጊዜን ዝም ብለህ ታቃጥለብኛለህ። እያለው በአንድ በኩል ሚኔ ኡር እየሰጣትን ቁልፍ በእጇ ይዛለች። ከዛ በኋላ ኡር የሆነ ነገር እስኪናገር እየጠበቀች ነበረ። ምላስኗት እንዴ በላ ተናገር፣ እየጠበኩህ እኮ ነው እየጠበኩህ ነው ብሎ መታው። ቁስሉን ሲመጣው ሽሽ እነግራለሁ፣ እነግራለሁ፣ እባክህ አታሳምመኝ፣ እነግራለሁ፣ እባክህ ነግራለሁ እያለው ነበረ። ኡር እንዲህ እያለ እያለቀሰ። እሺ ተነግረኛል ጥሩ፣ በል ንገረኛ፣ እየጠበኩህ ነው አለው። ከዛ ኡር እሺ ያው እኔ የማውቀው ነገር ከቦራና አልቦራ ጋር የሚገናኝ ነው አለው። ከዛ ደሚር ደስ አለው። ያለው ጥሩ ኗ በላ ንገረኝ ንገረኝ ይሏል እሺ ያው ቦራን ቦራን አልቦራ ቦራን እያለ እየተርበተበተ እኮ ተናገር እያለ ደሜር መልስ እስኪሰጠው እየጠበቀ ነበረ። ድንገት አንድ ደሚር ያልጠበቀው ነገር የሆነው ድንገት የተኩስ ድምፅ ተሰማ። ጃን ነበር ተኳሹ። ጃን በቀዳዳ እየተኮሰ ነበረ። ሁሉም ሽጉጣቸውን አውጥተው ሲተኩሱ፣ እርስ በርስ መተኳኮስ ጀመሩ። ደሚር ተደበቀ። ደሚር ከሰዎቹ ጋር ሆኖ ተደብቆ እየተተኳኮሰ ነበረ። በአንድ በኩል ደሞ ሚኔ አሁንም መደበ። ቋንቋን ቀጠለች። ይህን ጊዜ ኦር ብቻውን ሲቀር እየሮጠ ለማምለጥ እየሞከረ ደሚር ተከተሉት ተከተሉት፣ እያመለጠ ነው ብሎ ይጣራል። የሱ ሰዎች እሱን ሊከተሉት፣ ጃን ባንድ በኩል ኦርን ይከተለዋል። የጃን ሰዎች ከነ ደሚር ጋር ይተኳኮሳሉ። ኦር እየሮጠ ጃን ባንድ በኩል ኦር ቆም ብያለው እያለው ነበር። አሁንም ቢሆን ኦር ይሮጣል። ከዛ ጃን ወደ ላይ ተኮሰ። እሺ እሺ ቆማለሁ ቆማለሁ፣ እሺ እሺ፣ እየውልህ እኔ ማምለጥ ብቻ ነው ፈልገው በ ከዚህ በኋላ ደግም አታየኝም፣ ግን እባክህ ተወኝ እውልህ እንዳገለኝ፣ እባክህ በፈጣሪ ተወኝ ብሎ ይጠይቋል። እኔ አልገለሜው ለኦር ተረጋጋ ወንድ አልገለም፣ እምላለሁ በፈጣሪ ይለ። አልገለም ችግር የለም ተረጋጋ አለው። አላምንም አላምንም፣ ጃን አልቦራን ያንተን አላምንም ይለ። ትገለኛል፣ አላምንም እያለው ነው። ይለ፣ ሁር ተረጋጋሁን፣ አንተ ደንግጣል። እመነኝ ይለ፣ እኔ አንተን አልገለም፣ እንስማማ፣ ተረጋጋ። ከኔ ጋር መሄድ አለበት ብሎ እየጠየቀው ነበረ። ከዛ ኦር ቀስ እያለ ቆመ። ከዛ ጃን አው፣ ተረጋጋ፣ በቃ ተረጋጋ፣ እሺ እያለ ወደ ሱ እየጠጋ ነበረ። ቀስ እያለ እየጠጋ አልገለም ብለው ቃል እየገባለት ድንገት ደሚር መጣ። ሁር እያለ እየተጣራ ወደ ላይ ሲተኩስ ሁር ደነገጠ። በቃል ሊገሉኝ ነው፣ ከዚህ በኋላ አይለቁኝም ብሎ ትንሽ ስለደነገጠ በፍጥነት በወደፊት መሮጥ ጀመረ። ጂያን እሁረን እንዳይሮጥ እየጠየቀው፣ በዚህ መንገድ ወደፊት እየሮጠ ድንገት አስፓልት ጋር ደረሰ። ወደ አስፓልቱ እየጠጋ አስፓልቱን ሲሻገር ድንገት የሆነ መኪና መቶ ገሽቶ እየፈጠፈጠው ነበረ። እሁር በመኪናው በይል የተገጨው ወዲያው ራሱ ነበር የሳተው፣ ወዲያው ሞተ። ከመኪና ውስጥ ሰዎች ወጡ። ሞቷል፣ ሞቷል ይባባላሉ። ጂያን ይህንን አሰቃቂ ነገር እያየ በጣም አሳ ታዘነው ደንግጠዋል። በአንድ በኩል ካያ ምንድን ምሉን ልሆን ነው የምትለው ብሎ ደሚር ላይ ካልተኮስኩኝ ብሎ ሽጉጡን እያነጣጠረ ነው። ካያ በዚህ መንገድ እንደዚህ ደሚር ላይ ሲያነጣጠር ወንድሞ በአንድ በኩል ተረጋጋ፣ ተረጋጋ ካያ ተረጋጋ እያሉ ነበረ። ጂያን እንገናኛለን፣ እንገናኛለን ኦር ምን እንደደበቀ እደርስበታለሁ አታስብ ብሎ ትሄዳል። ከዛ ጂያን እንዲሁም ካያ ወደፊት እየተራመዱ ናቸው። ካያና ጂያን ወደ መኪናቸው እየተመለሱ በአንድ በኩል ሚኔ እየመጣች ነበር። ምንድን የሆነው ምንድን የሆነው ምንድን ነው ኦር ሞተ እንዴ? ፈጣሪ ሆይ ምን አይነት መጥፎ አጋጣሚ ነው ትላለች እያ ተመለከሰች። እሺ እንዴት አገኘሽው? ኦሆረን ኦሆረ አንቺ ጋር ምን ያደርግ ነበረ? እንደታገተ በምናወቅ ሻላት። ምክንያቱም እኔ ደብቄው ነበረ አለች። ደብቄው ነበር ማለት ምን ማለት ነው? ምን ምን እያልሽ እንዳለ ታውቂያለሽ? ምን እያልሽ ነው ያለሽው? ብሎ ጃን ተናዱ ይጠይቃታል። ከዛ እሷ በቃ ደብቄው ነበራ አርጂኛ አለኝ ረዳውት ትላለች። ምን ማለት ነው? ምን ምን እያልሽ ነው ያለሽው? ታዲያ እንዴት አልነገርሽኝም? ለኔ ለምን አላሳወቅሽም እያለ ነው። ለምን ብዬ ነው ማሳወቀ? ስልኬን ማንሳት አትፈልግ፣ ድምጼን መስማት አትፈልግ። ምን ላድርግ? ምን ላድርግ ታዲያ? እንዴት ብዬ ላሳውቅ? በቃ እሷ አምኖኝ ቤት መጣ። እስካመኝ ድረስ ይህን ነገር ማረግ ነበረብኝ። እንዴት ብዬ ነው የምክደው ምን እያልክኝ ያለው ትራለች ማሳውቅ ነበረ ብሻ ብታሳውቅ ኖሮ ይህኔ በሕይወት ይኖር ነበረ። ምን እያልሽን ያለሽው አላት። በቃ ይኸው በቃ በራሱ ጉዳይ ነው እንደዚህ ሆነው ምን ላርግ ታዲያ ኔ እያለችው ነበረ። ከዛ በኋላ በቃ ወደ ቤት ይዛችኋት ሂዱ ብሎ እሱ ሊመለስ ነው። እነ ሙዛፈር ሚኔን ወደ ቤት ይዟት እንዲያደርሷት እየነገራቸው ፣ ሚኔ በአንድ በኩል የኦርና አማሟት እያየች በጣም አሳዝኗት ስታለቀስ ነበረ። እነ ጂያን ወደ ቤት እየተመለሱ ናቸው አሊያ ጃን እስኪመጣ ድረስ ቆማ እየጠበቀች ነው። አሊያ ብቻዋን ሳቶን፣ ናሬ፣ እንዲሁም ሰዳከት አጠገቧ ነበሩ። በተለይ ሰዳከት እየተቆነጠነጠች ነው። እነ ጃን መጡ። ከመኪና እየወረዱ ናቸው። ከዛ ሰዳከት በረጋ ቆማ በፈጣሪ ፍቃድ መልካም ዜና ታሰሙኛላችሁ ብዬ አስባለሁ። ምን ሆነ ያለች። ገደልከው እንዴት ነው? በመጨረሻም ተገላገል ነው አለች። አሁ ማየ ሞቷል ሞቷል አላት። ጥሩ ተመስገን ፈጣሪ፣ አንድ ችግር ከላያችን ላይ ተቀነሰልን አለች አሊያ በጣም እያዘነችና እየተከፋች ነበረ። ከዛ ጃን በንድ በኩል አሊያን እያያት ጋ ነበረ ከእኔ ጋር ምንም ያገናኘው ነገር የለም፣ እኛ ምንም ያደረግነው ነገር የለም። በራሱ ውሳኔ ነው እንደዚህ ጣጣ ውስጥ የገባው እያለ ነው። አሊያ ግን ከፋትና ወደ ክፍሏ እየሄደች ነበረ። ጂያንም ቢሆን ይከተላታል። ከዛ በኋላ ጂያን ማታ ላይ ቁጭ አድርጎ ለእናቱ እንዲሁም ለናሬ የተፈጠረውን ነገር እያስረዳ ነበረም። ያው እንግዲህ ደሚር ኦርን ይዞት ሊያወጣጣው ነበረ። በመጨረሻም እውነቱን ሊነግረው ሲል ነበር የደረስነው። በቃ ጀምሮታል ማለት እኮ ይቻላል። ስለ ቦራን እንደሆነ የሚያውቀው ነገር ነግሮታል። ከዛ እኛ መጣን፣ ከዛ የሆነው ነገር ሆነ ማለት ነው እኔ ግን በጣም ገርማኛለች እያለ ነበረ። ምንም ሆነ ምንም አንድ ችግር ከላያችን የተቀልሶ ልናል። ጂያን ይሄ ቀላል ነገር አይደለም። እውነት ይሄን ነገር በጊዜው ባንፈታው ኖሮ በጣም አስቸጋሪ ነበረ አለ። ከዛ ናሬ ነገ ችሎት አለኝ እያለች ነው። አዎ ልክ ነሽ፣ ልክ ነሽ። ነገ ድርጅቱ ጋር ሄጄ ስብሰባ ማድረግ አለብኝ። ከያ ይገኛል በእኔ ቦታ። በቃ ከያ ይምጣሽ። ከዛ እኔ እመጣለሁ፣ ይመጣለሁ አለ። ከዛ ሰዳከት ምን ሊፈጠር አንተ መጣህ ቀረህ ምን ልዩነት አለው? እንደሆነች ናሬ ከባሏ ጋር ትፋታም አይደል እንዴ ስትል ናሬ ተናደደች። በሉ ደናደሩ ብላ ሄደች። ጂያንም ቢሆንም የእስኪ፣ የስኪ፣ ተረጋጊ በቃ መልካም ምሽት ብሎ ሄደ። ካያም ደናደሩ ብሎ ሄደ። ከዛ ሰዳከት ብቻዋን ቀረች። ልጆቼ እኔ ባልኖር የል ደርሶ ነበረ እኔ ስላለው ፈጣሪን አመስግኑ እያለች ይያለች እያነሳቸውን ነገር ስትበላ ነበረ። ጂያን ወደ መኝታ ክፍሉ እየመጣ ነው። አልያ ቁጭ ብላ እየጠበቀችው ነበረ። አልያ ትካዜ እያበዛች ነው። በተለይ ዛሬ ኡር ሞተ የሚለው ነገር ትንሽ አስደንግጧታል። ወደው ስገባና ቆም ብሎ አያት። ካያት በኋላ መቼስ እኔ የገደልኩት ነው አይደል መሰለሽ አላት። እንግዲህ አደጋ ነው ብለሃል ምን ማለት ይቻላል አለችው። ፊቷ ላይ ጭንቀት ይነበባል። አዎ አደጋ ነበረ፣ አደጋ ነበረ። እኔ ምንም አላረኩም። እንግዲህ ልጁ በቃ በእሳት ሲጫወት ነበረ። ደሚር ያዘው እኔ እሱን ማስቆም ነበረብኝ። አስቆምኳቸው። እሺ ከዛ አሳመንኩት። ከእኔ ጋር ቆይ፣ ምንም አትሆንም አልኩት። እሱም እሺ ብሎ ነበረ። አሳምኘው ከዛ ደሚር መጣ። የሽጉጥ ድምፅ ሲሰማ ደንግጦ ሮጠ። መኪና ላይ ላይ ወጣበት፣ በመኪና ተገጨ አላት። ራሷን አመማት። ይ ፈጣሪ ወይ ስላለች በእጇ ጭንቅላቷን ይዛ ከዛ እሱ እንግዲህ፣ እኔ መጀመሪያ ጥሩ ጥያቄ አቅርቤለት ነበረ። ሚዲያት ከተማለቀ ወደ ዲያርባኪር ሂድ ብየው ነበረ ይሉ ነገር አቅርቤለት የተሻለ ደሞዝ ሁሉ ቀርቦለት እሱ ግን እምቢ ብሎ ነበረ። ምክንያቱም አላት ምክንያቱም ምን ስትለው ከአንቺ ፍቅር ይዞ ነበረ አላት። ታዲያ ነኝ ሰበብ ለታረግ ልሱ ለሱ መሞት ምን እያልክ ያለው አለችው? እኔ አንቺን ሰበብ አላረኩም አላት። በቃ ጃን ወደ ውስጥ ግባ አለችው። እሱ ግን ዝም ብሎ እያያን ነበረ። ከዛ ከተቀመጠችበት ተነሳና በሩን ከፍታ ወደ ክፍል ግባ አለችው። ገባ ገብቶ በሩን እንደተዘጋ ቆመ። እሷም ቆማ ታስባለች። ከዛ ተቀመጠች። ከዛ ድጋሚ በሩን ከፍቶት ሊወጣ ነው። በር እየተንኳኳ ነበረ። በሩን ሲከፍተ የመጣችው ፍቅርዬ ነበረ። አሊያ እንዴናችሁ? እንዴት አመሻችሁ? ከረበሽኳችሁ በጣም ይቅርታ፣ ጂያን ቅድም ግን ያው ተጣርፈ ስለወጣ ምናልባት መጥፎ ነገር ከተፈጠረ ልጠይቀ ነበር የመጣሁት አለች። ከዛ አሊያ ውጭ ወተን እናውራ ብላ ወጣች። ከዛ ጂያንም ተከትሏቸው እየወጣ ነበረ። በጣም ይቅርታ መጥፎ ሰዓት ላይ ከመጣሁኝ፣ ነገር ግን ሁላችሁ ዛሬ ይኸው ለሁሉም ነገር በጣም አመሰግናለሁ። አሊያ አብራችሁ ስለነበርኩኝ በጣም በጣም ደስ ብሎኛል። የኔ ልጅ አንተን ብትሆን በጣም ጥሩ ሰሆነ። የእውነት ይህን እድል እንዳገኝ ስላረክብ በጣም አመሰግናለሁ። አንተ በጣም መልካም ሰሆነ። አሊያ በጣም ነው የማመሰግነው ብላ የአንገታ ብሎን አየች ያለችው የአንገት ብልሽ ደግሞ እንዴት ደስ ይላል፣ የውፍቅር ጽናት አይደለ እስኪሊያው እያለች ቀስ ብላ ከፈተችው። ስትከፍተው ሁለት የፎቶ ማስቀመጫዎች አሉት። ነገር ግን እሷ አንደኛው ላይ ብቻ የልጇን የጃንን ፎቶ ብቻ አርጋበታለች። እንዴ፣ ምንድን ነው? ሁለት ፎቶ አንዴ መኖር የነበረበት ለምን አንደኛው ባዶ የሆነው? አሊያ የጃንን ባልሽ አንድ የእሱን ፎቶ አታደረግም? እንዲ አለቻት። ለምረ ምትከፍቹ ታዩ ታዩ፣ በቃ ብላ እየዘጋችው ነበረ። ምን ችግር አለ? ኮይ አንዴ፣ ኮይ አንዴ፣ ምንድን ነው? አፍረሽ ነው እንዴ? ምረው ተፋቀሩ የለ እንዴ? ምንድን ነው? በመካከላችሁ አለመስማማት እኮ ያለ ነገር ነው። ግን ፍቅር ሌላ ነገር ይህ ደግሞ ሌላ ነገር፣ ስትል እባክሽ እባክሽ፣ በቀዶ ክፍልሽ ሂጂ እያለች ነበረ። ከዛ ፍክሪ የምንድው አትፋቀሩም እንዴ ብላ ስትጠይቅ ድንገት ሰዳከት መጣች። አይፋቀሩም፣ አይፋቀሩም ሁለቱም ትዳራቸው የውሸት ነው። ምነው ጃን አልነገርካትም እንዴ? እንዴት ተገዳችሁ እንደተጋባችሁ። ጃን ልጅሽን አልያን ያገባት የቦራን ፍቃድ ስለሆነ ነው። ቦራን ሚስቴንም ልጄንም ጠብቅልኝ ስላለው ነበረ እንጂ ምንም የሚያፋቅራቸው ነገር የለም ልጄ እዚህ ትዳር ውስጥ የገባው ተገዶ ነው ስትል ሰማሻ አደለ ሰማሻ፣ ይሄ ነው በቃ እውነቱ ብላ አህልያ ፍክሪ እናቷን ጠየቀቻ ነው። አሊያ ምን ማለት ነው? የውሸት ገብቻን ያለኝ ማለት ምንድን ነው ብላ ጠየቀች። በቃ በቃ ወደ ውስጥ ንግባ ይላል ጃን። በአንድ በኩል እንግዲህ ያው ልጄ አንተ መቼስ ከወንድም ሚስት ፍቅር አይዘ ማረለ ይሄ ካንተ ይጠበቅም ማረለ። ይሄ የማይሆን ነገር ነው ትለዋለች። ጃን በስሜቱ በጣም እየተፈተነ ነበረ። እናቱ ተጨምራ የበለጠ ፈተነችው። አሊያ ይህ ንግግር ትንሽ አስደንግጧታል፣ አስከፍቷታል። ከዛ በኋላ በቃ ሁላችሁም ተኝ፣ ወደ ክፍላችሁ ግቡ ይባባላሉ። ጃን እናቱን እየሸኛን ነው። ፍቅሬን ብትሆን በቃ ደናድሩ ብላ ሄደች። አሊያ እንባ እየተናነቃን ነው። በቀጥታ ወደ መኝታ ክፍላችሁ ይመጣሉ። ወደ ውስጥ ገብታ እየጠበቀችው ገና፣ ከመግባቱ አሊያ የልሽ ቆይ እንዴ ነበረ አራ ለኔ ምንም ተባራሪ ነገር የለም። እናት ሁሉንም ነገር ያለንበትን ሁኔታ አሳምራን የተናገረችው፣ በቃ ከዚህ በላይ ምንም ማብራሪያ የለውም። አለች አለ አይሁልሽ፣ እኔ እኮ እያለ ነበር ምንም በቃ ለኔ መናገር አይጠበቀብም ነበረ እንደሆነ በቃ ይሁ ፍክሪ ማውቃለች። ከዚህ በኋላ ምንም ማድረግ የሚጠብቅብን ነገር የለም። በመካከላችን ብዙ የሚያለያየን ነገር አለ፣ በቃ ብላ ኩርፋ ተቀመጠች። ደናድር አለችው፣ ደናድር አለችው። ዝም ብለው አያት ጃን። ግባና ተኛ፣ ደናድር አለችው። ገብቶ እየተኛ ነው። ከዛ ባንድ በኩል ወደ መኝታ ክፍሏ መጣች። ልጇ ያለችበትን ህይወት ስታስበው ግራ እየገባን ነው አለ ምንት ህይወት ውስጥ ነው የገባሸው ብላ እያሰበች ነው። ከዛ ቴሌቪዥን ተከፍቷል። ዜና እያየች ነበረ። የከፈተችው የመዝናኛ ቴሌቪዥን ላይ ዛሬ ሲደረግ ስለነበረው ክብረ በዓል አንዳንድ ዘገቦች ሲዘገቡ ነበረ። ከዛ በድንገት ከአመታቶች በፊት ከተለየችው ከሃሊስ ጋር የሚያያይዝ ስም ሰማች። የሃሊስን የአባት ስም ብዙ ለማስታወስ ስትሞክር ነበረ፣ ዛሬ አገኘችው። ኮሮግሉ የሚለውን ስም በቲቪ ስሰማው ከሌላ ሰው ስኮር ጉሏ ስሙን አስታወስኩኝ ብላ በኢንተርኔት ላይ ገብታ ስሙን ፈለገችው። ስለሱ ስታጣራ በአንዳንድ የህገወጥ እንዲሁም የኮንትሮባንድ ዝውውር ተይዞ እስር ቤት እንደገባ ነበር የሚነበበው። ደነገጠች። ከዛ በቀጥታ የት እንደታሰረ የእስር ቤቱ አራሻ አገኘችው። ከዛ ወደ እስር ቤቱ ደወለች። ነገ መምጣት ትችላለሁ ብላ ጠየቀች። እንደምትችል ተነገራት። ናሬ ዛሬ ችሎት አለባት። ዛሬ ስጠብቅ የነበረው ቀን ደርሷል። አሊያ ወደ እሷ እየመጣች ነው። ጥሩ ነገር እየተመኘችላን ነበረ። ዛሬ አዲስ ሰርቶት ትጀምሪያለች ትላታለች። ሻሂንም ቢሆን ዛሬ ሲጠብቀ የነበረው ነገር ደርሷል። ቆሞ እያሰበ ነው። ድንገትና ቶ ፊዳን መጣች። ና ቁርስ ብላ ዛሬ ነው የዛች ልጅ ችሎት እዩ ላንረገልን ገር ሻሂን፣ እሷ ከባሏ ጋር ብትፋታም እሷ ዝ ቤት አትገባም፣ ትሰማላ አለችው። ከዛ ሻሂን ተናደ ደማ የበቀርሽ ብሎ ፍለፍት የነበረው ምግብ እንዳለ ገለባ ብጦት ተናዶ ዞር ብሎ ከሷ እየሄደ ነበረ። ፊዳን ተናዳ እያየችው ነበረ። ከዛ ኦስካን ለደሚር ደወለለት ሄለው ደሚር እያሉ ነበረ። ኦስካን፣ ጊዜው እየደረሰ ነው፣ ገብቶኛል፣ ማድረግ ያለብንን ነገር እናደረጋለን ምንም አታስብ፣ በቦታው ድረስ እያለው ነው እሱም እሺ ብሎ ወደ ችሎቱ እየሄደ ነበረ። ፍክርዬ ወደ እስር ቤት ለመሄድቅ ይዛለች። ብቻዋን ወደ ሆስፒታል መጣች፣ ሕክምና ነበራት። ከዛ አሊያ መታ ለምን አልነገርሽኝም አለቻት። ብቻዋን መምጣት እንደፈለገች ነገረቻት። ከዛ አሊያ ቤት እንዳይደርሶች ነገራቸዋለሁ ስትላትም አያስፈልግም ብቻዬን ሄዳለሁ አለቻት። አሊያ ግራ እየተጋባች ትታት ሄደች። ፍክርዬ ምን እንደፈለገች አልገባትም ነበረም። ሚኔ አሁን ቁልፉ በእጇ አለ። በአንድ በኩል እየፈለገች የነበረው የኦርን ሳጥን ነው። እዚህ ሆስፒታል ውስጥ ሚስጥራዊ ሳጥን አለው እሱን እራሱ እስካሁን አላገኘችውም። የሆነች ነርስ አገኘቻትና ር ላይ ስለተፈጠረው ነገር እየጠየቀቻት ሀዘኗን ነገረቻት። ከዛ ሚኔ ር ልብስ የሚያስቀምጥበት ሳጥን የቱጋ ነው ብላ ብዙ ተጨማሪ መረጃዎችን እየጠያየቀች ከዛ ኦር ልብስ ምናምን ያስቀምጥበታል የተባለውን ሳጥን አግኝታ ለመክፈት ታገለች። ብትታገል ብትታገል ሊከፈትላት አልቻለም። አሁንም ቢሆን ሳጥኑን በፍጹም አላገኘችውም። ተናደደች። አይ ሚኔ ምን እያረክሽን ያለሽው ብላ ከራሷ ጋር እያወራች እየወጣች ድንገት ደሚረን ፍለፊት አገኘችው ከደሚር ጋር እየተጋፈጠች ነው። ደሚር ፊትለፊታው ቆመው ወይዘሪት ሚኔ እንዴ ነሽ ይላታል። ከዛ ሷ በእጇ የያዘችውን ቁልፍ ቀስ ብላ ኪሶ ውስጥ እየከተተችው ነበረ። ወይዘር ስሚኔ ኡሁር የነገረሽ ነገር አለ እንዴ? ትናንትና ነገሩን ጫፍጫፍ ጫፍ ነግሮኝ ነበረ፣ ነገር ግን ምኑን አልነገረኝም። ብዙ የማላቀው ነገር አለ። ምናልባት አንቺ ካወቅሽ ጊዜው ሳይረፍድ ንገርኝ። በኋላ ከረፈደ በጣም ከባድ ነው። ከኔ ጋር እንዳትጫወቺ። ነገሩ በጣም ከባድ ነው የሚሆነው አላት። እንዲህ እያለ ሲያስፈራራት ያርግል ያርግል ትለዋለች። መቼም እንደማፈራው እየነገረችው ነበረ። በኋላ ግን የሚመጣብሽን ነገር መቋቋም ይከብድሻል ብሎ ዝቶባት ሄደ። ፍክሪዬ በሌላ በኩል አንዷን ነርስ አግኝታት ጥያቄ እየጠየቀቻት ነው። ሚዲያት እስር ቤት እስከዚህ ምን ያህል ደቂቃ ይሆናል ብላ ጠየቀቻት። እቺ ነርስ አስር ደቂቃ ቢሆን ነው አለቻት። አሊያ ድንገት ማጠገባቸው እያለፈች ነበር ሰማች። ከዛም በኋላ ደበቅ ብላ ማዳመች ጀመረች። ከዛ እናቷን ትከተላታለች። ከዛ በመጨረሻም ወደ መኪና እየጠጋች ነው። ፍክሪዬ መኪና ውስጥ እየገባች አሊያ፣ ከዛ ቤት የሚያደርሷት ሾፌርና ጠባቂዋ ነበረ። ቁልፉን ስጡኝ ስትል ነበረ። ቁልፉን ሰጧት። ወይዘሮ አሊያ ባክሽ ጀናል ቦራ ከሰማ ጥሩ አይደለም ይሏታል። እዚሁ ጠብቁኝ አመጣለሁ ብላ መኪናስ ገባች። እንደ ድሮ መከራከር የለም ዝም ብላ መኪናስ ከገባሽ በኋላ እናቷን ትከተላታለች። ሾፌሮቹ ለጂያን ደውለው ነገሩት። ጂያን በቀጥታ ወደ አሊያ እየደወለ ነው። አሊያውንም ቢሆን እናቷን እየተከተለቻት ነው። ገና ስልኩን እንደነሳችው ጂያን፣ እስኪ ምን አለበት አንድ ጊዜ እንኳን ባደውል አለችው። አሊያ የማይሆን ጥያቄ እኮ ነው የምጠይቂው አላት። ምን እየሰራሽ ነው ብሎም ጠየቃት። ከዛ እሷ ፍክሪን እየተከተልኳት ነው፣ ከሆስፒታል ወታ ብቻዋን እየሄደች ነው አለችው። ታዲያ አንቺ ብቻሽን ወዴት ነው የምትሄደው? አላት ሚዲያ አላቅም። ምናልባት ያው ትናንትና በሰማችው ነገር ተገርማ ሊሆን ይችላል። ትንሽ ደንግጣ ሊሆን ይችላል። ስላመማትም ትንሽ ንጹህ አየር ለመቀበልም ሊሆን ይችላል። እስኪ ልከተላት፣ እስኪ ብቻችን እንሆን እያለችው ነው። ከዛ ጂያን አዲስ ነገር ካላሳውቅኝ ብሎ አስልኩ ተዘጋ። እነ ኦስካን ወደ ፍርድ ቤት እየመጡ ናቸው። እነ ናሬም በር ጋር እየተገናኙ ነበረ። ወደ ውስጥ እየገቡ ናቸው። ሻሂንም መጥተዋል። ሰብሰብ ብለው ወደ ችሎቱ እያመሩ፣ በአንድ በኩል ፍክሪ እስር ቤት ደረሰች። አሊያም እሷ ሰላም በተሆነ እስር ቤት ደርሳለች። መኪናዋን ካቆመሽ በኋላ ወርዳ እያየቻት ፍክርዬ በር ላይ ለነበሩ ጠባቂዎች መታወቂያዋን አሳይታ ወደ ውስጥ እየገባች ነበረ። ከዛ አንዳንድ መረጃ ጠይቃለች። ፍክርዬ በቀታ ወደ ውስጥ እያመራች ችሎቱ ተጀመረ። ችሎቱ እየተጀመረ መነበብ ጀምሯል። ክሱ ሻይን ወደ ውስጥ እየገባ ነው። ሻይን ወደ ውስጥ እያመራ ኦስካን ሲገላምጠው ነበረ። ከካያ ብዙም ሳይርቅ ሻይን ተቀመጠ። ከዛ ክሱ ይነበባል። ዳኛው ነገሩን በስነስርዓት መከታተል ቀጠለ። አሁን ፍክሪና ሀሊስ ተገናኘ። ከዛም ሀሊስ ከፍክሪ ፊት ለፊት ከተቀመጠ በኋላ ማነሽ አንቺ ብሎ ጠየቃት። ከዛ እሷ ምነው አላስታወስከኝም እንዴ አለችው። እሱም ቢሆን ኮስተር እንዳለ አይኗን እያየ አላስታወስኩሽ ብሎ መለሰላት። ፎቶ ወጣች። ሁለቱ አብረው ተቀምጠው የተነሱትን ካየ በኋላ በጣም ረዥም ጊዜ ነው። ረዥም ጊዜ ነው። በጣም ብዙ ነገር አለ፣ ህይወት አለ፣ ያው ሊረሳ ይችላል። አሁን ገና አስታወስኩሽ አላት። ጥሩ ይህ አስታወስከው ብላ ጠየቀችው፣ የአሊያን የቦራን እንዲሁም የህፃኑን ጃን ተቃቅፈው የተነሱትን ፎቶ። ከዛ ሱ ዝም ብሎ እያያን ነበር። ለምን ነበር ያልነገርከኝ? ቆይ አንተ ታቃቸው ነበር አለ። አልያንም ታቃት ነበረ፣ የቦራን ሚስት እንደሆነች ታቅ ነበረ። ታዲያ ለምን አልነገርከኝም? እያንዳንዱን መረጃ ጠቀኝ ነበረ። ሲጀመር ይህም ቤተሰብ ታውቀዋለ፣ አልቦሮቹን እንዳለ ታውቃቸው ነበረ። አንተ ግን ምንም እንደማታውቃቸው ሆኖ ነበር። ሁልጊዜ አዳዲስ ጥያቄ ስጠቀኝ ነበረው ግን ከሁሉም በላይ ምን እንደገረመኝ ታውቃለህ? ልጅ የት እንደምትኖር፣ ባሏ የት እንደሚኖር በሙሉ ስጠይቀኝ ነበረ። እኔም ነገርኩ፣ ካናዳ ቶሮንቶ እንደሚኖሩ። መቼስ ለአንተ የትኛው የትኛው ሆስፒታል እንደምትሰራ ለማወቅ ቀላል ነው የሚሆነው። ዶክተር እንደሆነች ነገረ ነበረ። ከዛ ልጅ አደጋ እንደደረሰባቸው ነገረችኝ። አሁን ስሰማ ባሏ ቦራንንም እንዳጣችው ነገረችኝ። ስለዚህ አንተ ምናልባት እጅህ እዚህ ውስጥ አለበት አለችው ሴትዮ። የማይረባ ነገር መቀባጠርሽን አቆሚ። ልትኝ ከመጣሽ ጅጅ። ከዚህ ስን ገንዘብ ነው የፈለግሽው? ምን ያህል ገንዘብ ነው የፈለግሽው? አሁንም እንደለመድሹ ከኔ ገንዘብ ለመቀበል የመጣሽው? የማይረባ ነገር አታውሪ አላት። ተጠቀምክብኝ ተጠቅመብኛል። በጣም ታሳፍራለህ። ችግር የለም እንገናኛለን ብላው እየወጣችሁ ነበረ። በዚህ መንገድ ተተውሶ ቶጣሊስ ተናደደ። ሌላ ነገር እንዲያስብ እያስገደደችው ነበረ። የነናሬ አሬ ችሎታውንም ቢሆን እንደቀጠለ ነው። የቀረበው ክስና አቤቱታ ምናምን ነገር ከተነበበ በኋላ አሁን ዳኛው ለየግል ጠበቃቸውን እየጠየቀ ነበረ። የናሬ ጠበቃ ተናገረ። ኤሮል ትዳራቸው ውስጥ በጣም ብዙ ጠባለ ግጭት አለ፣ ትዳራቸውን መቀጠል የማይችሉበት ሁኔታ ውስጥ ገብተዋል ብሎ ተናገረ። ከዛ በኋላ የኦስካን ጠበቃ እየተቃወመ ነው። ደንበኜ ሚስቱን ያፈቅራታል፣ ይወዳታል፣ ይንከባከባታል፣ ምንም ነገር የለም ብሎ አስረዳ። ኦስካንም ቢሆን ሚስቴን አፈቅራታሉ ብሎ እየተናገረ ነው። ይህን ጊዜ ካያ ይጨዋል። እየዋሸ ነው ክቡር ዳኛ ይገኛ ሲል አስወጣሉ። ዝም በላንተ እያለ ዳኛው ይቆጣል። ከዛ የኦስካን ጠበቃ ክቡር ዳኛ ደንበኜ ሚስቱን በደንብሮ የሚወዳት የሚያፈቅራት ያው በተወሰነ ጊዜ አንዳንድ አልፎ አልፎ ግጭት ይፈጠራል። ይህንንም ደግሞ ግልጽ ነው በንግግር መፍታት ይችላሉ። ደንበኜ ኦስካን ሚስቱን የሚወድ እንዲሁም ደግሞ በእሷ ቤተሰቦች ዘንድ የሚወደድ ሰው ነው። ወይዘሮ ናሬ የወሰነችው ውሳኔ የተናጠል ውሳኔ ስለሆነ እኛ እንቃወማለን አለ። ከዛ ጠበቃው ምስክር አለኝ አለ። ምስክሯ ወደ ውስጥ እየገባች ነው። ምስክሯ ሰዳከት ናት። ሰዳከት ልጇ ላይ ጨክናም ለኦስካን ብላ ልትመሰክር መጣች። ከዛ ንግግር እንድታረግ እድል ተሰጣት። ክቡር ዳኛ እንግዲህ መጀመሪያ እነዚህ ልጆች ትዳራቸውን ሊፈጽሙ ሲሉ እኔ ደስተኛ አልነበርኩም ነበር እውነቱን ለመናገር። ግን ራሷ ናሬ መጣች፣ እግሬ ላይ ወድቃ እባክሽ ልጋባ ብላ ለመነችኝ። በመጨረሻም እኔም ፈቀድኩላት። በቃ ከአቅሜ በላይ ሆኖብኝ ነበር የፈቀድኩት። ከዛ ከተጋቡ በኋላ ግን ሀሳቤን ቀየርኩኝ። ምክንያቱም ኦስካን በጣም ጥሩ ልጅ ነው፣ መልካም ልጅ ነው፣ ለልጄ የሚመጥናት ባል ነው። አሁን እሷ በተናጠር የወሰነችው ውሳኔ ትንሽ ተከፍ ደስታና ተናዳ ነው ቸኩላ የልጅ ነገር ሆኖ የወሰነችው ውሳኔ ነው ብላ ተናገረች። ከዛ ዳኛው ሁለቱ ፍቺ እንዲፈጸሙ የሚያስፈልግ በቂ የሆነ ምክንያት ስለሌለ ይህ ኬዝ ይዘጋል አለም። ይህ ኬዝ ተዘግቷል ብሎ በዚህ መንገድ ችሎቱ ሲቋረጥ፣ ናሬ እያለቀሰች ነበረ። ናሬ ከእናቷ ጋር ከፍርድ ቤት እየወጣች ነው በአንድ በኩል። ድንገት ፍቅርዬ ከእስር ቤት እየወጣች አሊያ ፊት ለፊት እያገኘች ነበረ። ምንድነው የምታደርጊው እዚህ አንቺ ምን እያረግሽ ነው? አለቻት። ከዛ ፍቅርዬ እኔ እኔ ያው እያለች ልዩን ነገር ልትል ነበረ። ድንገት ተዝለፍልፋ ወደቀች አሊያ እንዲሁም በአካባቢው የነበሩ ሰዎች ተሰብስበው ደገፍ አድርገው እያስተኛዋን ነበረ አሁን ሰዳከት እንዲሁም ናሬ እየተጨቃጨቁ ከፍርድ ቤት እየወጡ ናቸው እማዬ እኔ ለእንዴት እንደዚህ ነገር ታደርግብኛለሽ ምንድን ያረግሹ ምንድን ያረግሹ ቆያንቺ እንዲ ለእኔ እንደዚህ ነው እንዲ የምታስብልኝ ምን ማለት ነው ምንም አልገባኝም እኮ ትላታለች አለች አሁን እኔ ለአንቺ ነው ማስበው ለአንቺ ብቻ ነው የማስበው ጥሩ ነገር ብቻ ነው ማስበው ይገባሻል አይደለምልሽ ትላታለች እማዬ ምንድን ነው ከኔ የምትፈልጊው ምን ነው ከኔ የምትፈልጊው ቆያንቺ እናትነሽ እንዴ ብላ እየጠየቀቻት ነው ሻሂን ትንሽ ሊጠጋ ነበር አንተ እንዳትጠጋ ጠገ እያስ እያለች ሰዳከት ትጮዋለች። ከዛ ኦስካን እየወጣ ነበረ። ሻይን ግራ ገባው። ባንደ በኩል ካያ እህቱን ለማረጋጋት እየሞከረ ነው። እማዬ ይበቃሻል፣ ይበቃሻል አውነት ሳበዛሽው ትላለች ናሬ። ነይ መኪና ውስጥ ግቢ፣ ነይ ወደ ቤት ግቢ እያለች አልነበረ። ከዛ ኦስካን መጣ። ኦስካን እየመጣ ናሬ፣ ነይ ወደ ቤት፣ ሂጂ ወደ ቤት እንሄዳለን ሲል ነበረ። ናሬ ሲል ከዚህ ትሏለች፣ ባልሽ እኮ ነው፣ ወደ ቤቱ ትሄጃለሽ ብላ ባንደ በኩል ሰዳከት እየተናገረች ነበረም። ከዛ ሻይን መጠጋት ጀመረ። ካያን ባንደ በኩል ለመገላገል እየሞከረ ዞር በል አንተ፣ ሚስቴ እኮ ናት ዞር በል ይሏል። አንተ አንተ ስነ ስርዓት ያዝ እያለ ካያ ጣልቃ እየገባ በአንድ በኩል ተናደደበት። በኦስካን ሲበሳጭ ካያ ራሱ ስሜቱን መቆጣጠር ከበደው። ከዛ እየገፈተረው አለቀም ሲል ሻይን በአንድ በኩል እሱም ቢሆን ንዴቱን መቆጣጠር ከበደውና ቀጥታ ወደነ ኦስካን እየጠጋ ነበረ። ሻይን በጣም ተበሳሽተዋል። በቀጥታ ወደነ ካያ እየጠጋ ካያ ኦስካንን ሊደበደበው ነበር። ነገር ግን የሻይን ብስጭት ከሁሉም በለጠና እሱ ተቀበለው መኪና ላይ አስተኝቶ በእጁ በተደጋጋሚ ፊቱ እስኪ ደማማና እስኪ ስነጣጠቅ ድረስ እየደበደበው ነበር። አንተ እገላለሁ አንተ ይጥ እገላለሁ ብሎ ሽጉጥ አወጣ። ሽጉጥ ጭንቅላቱ ሊደቅ ነው። ከዛ ከያዘው በኋላ እገለዋለሁ ብሎ የጨ ሻይን፣ አቁም አቁም፣ ሻይን ተረጋጋ እያለ በአንድ በኩል ከያ ጣልቃ ሊገባ ነው። ናሬ በአንድ በኩል ረባካችሁ ረፉ፣ ረባካችሁ ረፉ ትላለች። ሰራከ ደሞ ናሬን መኪና ውስጥ ግቢ እያለች አልነበረም። ጂያን መጣ። ጂያን አርፍዶ ነበር የደረሰው ከመኪና እየወረደ እባካችሁ ተረጋጉ ሻይን ሻይን ሽጉጡን ወርደው ብሎ እየጮኸ ነበረ። ናሬ ዝም ብላ ስታያቸው ነገሩን የሚያቆሙት አይመስልም። ይሁሉ ነገር እየሆነ ያለው የፍርድ ቤቱ በር ላይ ነበረ። ከዛ ድንገት ሽጉጥ ወሰደች። ከአንደኛው ሽጉጥ ትቀበልና ወደ ሆዷ እያነጣጠረች ነበረ። ድንገት ሻይን አያት። ሻይን ሲያያት ናሬ ብሎ እየጮኸ ነበረ። ነገር ግን እሷ ወደ ሆዶ አካባቢ ሽጉጡን እንዳነጣጠረች፣ ጃን ዞር ብሎ እህቱን እያያት፣ ናሬ ባክሽ ቆይ እንዴ እያለ የለመናት። ናሬ ሆዷ ላይ በቀጥታ እየተኮሰች ነበረ ናሬ በመጨረሻም እላዩ ላይ ተኩሳ ስትወድቅ ሁሉም ደንግጠው ፈዘው እያዩት በአንድ በኩል ሻይንም ቢሆን ኦስካርን ለቆት ናሬ ብሎ እያለቀሰ ወደሷ እየተጠጋ ነበረ ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክብራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ እቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይዤ እመጣለው ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ እመኛለሁ።